አፈቀረሽ እህት አለ። በደንብ አድርገሽ አዳምጪ ትንሿቴ። በሶሻል ሚዲያም ሊሆን ይችላል፣ ደውሎም ሊሆን ይችላል፣ በአካልም ስትገናኙ ሊሆን ይችላል። ንግግሩ ራሱ ይለያል። ኢቨን ኢፍ ነገርኳችሁ እኮ አንዱን ከማያ ከማያፈቅራት ሴት ጋር ጊዜ ማሳለፍ አይፈልግም። የብዙዎቻችሁ ጥያቄ ነው። አይደውልልኝም፣ ቴክስት አያደርግልኝም፣ ቀንሷል ምናምን ሆኗል። በተደጋጋሚ ቪዲዮ ሰርቻለሁ። ትላንትና ታወሩ ከነበረ አሁን ላይ ማውራቱን ከቀነሰ፣ ትላንትና ይደውል ከነበረ አሁን ላይ መደወሉን ከቀነሰ ሪዝኖች አሉት። ያለ ምንም ምክንያት እዚህ ምድር ላይ ምንም ነገር አይደረግም ብዬ ደጋግሜ እነግራችኋለሁ። ስለዚህ ካፈቀረሽ ግን ቴክስት ያደርግልሻል። እንዴት አደርሽ? ነይ ቆንጆ፣ ደህና አደርሽ ወይ፣ ደህና ዋልሽ ወይ፣ በላሽ ወይ፣ ጠጣሽ ወይ ምንም እኮ ሊያረግ አይደለም፣ ግን በቃ ላንቺ እንደሚፈልጎት አይደለም። ግን የመጨነቅ ልብ ስላለው እይ፣ ስላንቺ የማሰብ ልብ ስላለው ያለሽበትን ሁኔታዎች ቼክ ያደርጋል። ኦኬ። እንደዚህ የማያደርግ ከሆነስ፣ በሥራ ምክንያት በተለያዩ ምክንያቶች የማይደውልልኝ ከሆነ ሆነ ቢዚ ሆኖ ከሆነ የፈለገ ለምን እንትን አይሆንም? ቢዚ አይደለም ለምን የፈለገው ነው፣ የትኛውም ወንድ ብዬ በምላችሁ ደረጃ ከልቡ ለሚያፈቅራት ሴት ጊዜ አያጣም? እንደዚህ ብዬ ስናገር አቤት የስንቶቻችሁን የፍቅር ሕይወት ጥርጣሬ ውስጥ ልከተው እንደምችል አውቃለሁ። ግን በቃ እውነታውን ነግሬያችሁ ተረድታችሁ ማስተካከል ካለባችሁ እንድታስተካክሉ ነው። እኔ ወንድ አደለሁ። እኔ ፍሬዘር ሳፈቅር ምን አይነት ምልክት ነው ማሳየው? ለማፈቅር አሴት ጊዜ ይሰጣለሁ። አይ አይን እኮ በስራ እኮ ቢዚ ሆናለሁ ከምታስቡት በላይ፣ ግን ቢያንስ ባልችል አሳውቃለሁ። እንዲህ ቦታ ነው ያለሁት፣ እንደዚህ ስፍራ ነው ያለሁት፣ እየሄድኩ ከሆነ እየሄድኩ ነው። በጣም ቢዚ ሆኜ ከሆነ ቴክስት ቴክስት እንደዚህ እንደዚህ እንደዚህ ቦታ ነው ያለሁት። ስወጣ አውራሻለሁ ስወጣ እደውልሻለሁ። እስከዛ ግን ምን አፈቅርሻለሁ፣ እስከዛስ አወድሻለሁ፣ ተናፍቂኛለሽ። በቃ ይሄ ይሄ ነው ይሄ። እንዴት ነው የአገሬ ሰው ሲተርት ከልብ ካለቀሱ እንባ አይገድም የሚባል ተረት አለና ካላፈቀረሽስ? ፈከረሽስ አንቺ ነሽ ፈላጊ፣ አንቺ ነሽ ደዋይ፣ ቴክስት አድራጊው አንቺ ነሽ ምናልባት። ቴክስት ላደረግሻቸው ነገሮች ምላሽ ሊሰጥሽ ይችላል። ያው ምላሽ መስጠትና ፈልጎ መምጣት ይለያል። ያለኩ ምላሽ ማንም ለጠየቀው ምላሽ ይሰጣል። ግን ቅርታ ይመጣል ወይ ነው ጥያቄው። ይፈልግሻል ወይ ቼክ ያደርግሻል ወይ ጥያቄው። ስለዚህ አትጠራጠሪ ያፈቅርሻል። ምን ጊዜ ከሰጠሽ የመጀመሪያው ነው። ወደ ሁለተኛው እናልፋለን። ሁለተኛውን ከመናገሪ በፊት ግን እስካሁን ቁጭላችሁ ያያችሁ ከሆናችሁና ይሄን ቪዲዮ ላይክ ያላረጋችሁ ሰዎች ምን ሆናችሁ ነው? አልተመቻችሁም? ቪዲዮ ወይስ አልተጠቀማችሁም? ቁጭላችሁ ያያችሁ አይደል? አይከብድም እኮ ላይክ አድርጉት። ለሌሎችም ደርሶ ሌሎችም እንዲማሩበት ይረዳልና ላይክ አድርጉ። አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ የሚለው ምልክት በመጫን ከኔ ጋር ቤተሰብ መሆን እንችላለን ማለት ነው። ሁለተኛ ካፈቀረሽ ነገን ከአንቺ ጋር ያስባል። ቆይ ተረጋጉ፣ አልጨረስኩ። ማሰብ ብቻ አይደለም ነገን ለመገንባት መከፈል ያለበትን ዋጋ ይከፍላል። በአጭር ቋንቋ ዶክተር መሆን እፈልጋለሁ ብሎ አንድ ሰው ሲኒማ ቤት ብቻ ጊዜውን የማይጠፋ ከሆነ ይሄ ሰውዬ እንኳን ዶክተር የባህል ሐኪም አይሆንም። ስለዚህ እያወሩ ያለሁት ነገር ነገን ከአንቺ ጋር ትዳርን የሚያስብ ከሆነ ሚስቴ መሆን አለባት ብሎ የሚያስብ ከሆነ የሚያፈቅርሽ ከሆነ ነገን ያስባል ስል ነገን ከአንቺ ጋር ለመኖር ምንድን ነው ማድረግ ያለብኝ የሚለውን ነገር ለራሱ ይጠይቃል፣ ይመልሳል። ያው ደጋግሜ ሰርቼ እላችኋለሁ አደለ ዴቲንግ ላይ ከመግባታችሁ በፊት ወይም ደግሞ ይሄ ፍቅር ግንኙነት የሚባለው ነገር ከመጀመራችሁ በፊት አስቀድማችሁ ማሟላት ያሉባችሁ ነገሮች አሉ። እነዛን ነገሮች አሟሉ ብዬ ደጋግሜ ይሰራቻለሁ። አሁን እዚህ ጋር ግን የምናገረው ነገን ከአንቺ ጋር የሚያስብ ከሆነ ነገ ሚስቱ እንድትሆኚ የሚፈልግ ከሆነ የልጆቹ እናት ሊያደርግሽ፣ በነገራችን ላይ በዚህ አጋጣሚ አንድ ነገር ልጨምረላችሁ እኔና እናንተ ስለተናገርን አይደለም። ታውቃላችሁ አይደለ? የፍቅር ግንኙነት ላይ መግባት የምንችለው። ወይ ደግሞ አሁን አንዳንዴ እኔም ሰርችዋለሁ ብዙዎችም ሲሰሩት ያለው በቃ ይህን ካደረግሽ ለዘላለም ያንቺ ነው የሚሆነው አታጪውም፣ በቃ ምናምን፣ በቃ እንደዚ ነገሮች ይሰራሉ። መልካም ነው ግን አንዳንዴም ላይሆኑ ይችላሉ። እውነታውን ነው ምነግራችሁ። ምንም የደብቃችሁ ነገር የለም። ለምን ካላችሁኝ እዚህ ምድር ላይ በምናምን ያሉ መሰላችሁ? የመጀመሪያው ሁሉም ሰው እዚህ ምድር ላይ ሲመጣ የተወሰነለት ሰው አለ ብዬ አምናለሁ። ከረዳችሁ የሚያሳል ሁሉም ሰው እዚህ ምድር ላይ ሲመጣ የተወሰነ ለሰንበሪ ገሊ ያ ማለት ደግሞ እንዲህ ዝም ብለን የምንኖርንን ማለት ሳይሆን ደግሞ ነፃ ፍቃድ የሚባል ነገር ደግሞ አለን ብዬ አምናለሁ። እውነቴን ነው እምላችሁ። አሁን እግዚአብሔር ወይ ደግሞ አላህ የቱንም ያህል በሕይወታችን ላይ ያሉ ሰዎችን ቢመድብልንም ግን ደግሞ በራሳችን ጥፋትና በራሳችን የህይወት ምርጫ ደግሞ አንዳንድ ጉዳዮችን ሚስ ልናደረግም እንችላለን ወይም ደግሞ ሊጸናለንም ይችላል። እስከዛው ግን ይሄ እንዴት ቤል አስረዳችሁ ለምሳሌ ምናልባት ብዙዎቻችሁ የምታስተውልኮ መጽሐፍ ቅዱስ ላይ ይሁዳ እንዲሆድ እግዚአብሔር ይሁዳ የሚባል ሰው አለ አይደል መጽሐፍ ቅዱስ ላይ እንዲሞት ፈቃዱ አይደለም እኮ እግዚአብሔር እንዲሁም እንደውም ኢየሱስ ምንድነው ያለው ኃጢአት በደጅ ታደባለችና ፈጥነ ንገሥባት ብሎ ነግሮታል በቃ የኔ ፍላጎት አንተ እንድትር እንድትርፍ ነው እንድትሞት አይደለም ብሎታል ግን ደግሞ ይሁዳ አልፎ ሄዶ የራሱን ነገር ሰርቶ ጌታውን ሸጦት እንግዲህ እንደሞተ ታያላችሁ አያችሁ የሚነግረን ነገር አለ። ከዛ ደግሞ በራሳችን ምርጫ የምንጓዝባቸው መንገዶችም አሉ። ስለዚህ ልላችሁ የምችለው ነገር ምንድነው? ምንም ከእግዚአብሔር ወይ ከአላህ ዘንድ ቢሆንም ይሄ ነገር የተሰጠን፣ ግን ደግሞ በራስም ጥንቃቄ ማድረግ አይከፋም። ያው እያወራ ያለሁት ስለተጎዳችሁ ነው። አብዛኞቻችሁ በተለይ እኔ ችግር የለውም ወንድ ነኝ። እኔ ስለ ወንድ ቪዲዮ ልሰራ አልችልም። ምክንያቱም እንደ ወንድነቴ ሴቶች ማወቅ ያለባችሁ ስለ ወንድ ስለሆነ ስለ ወንድ ነው ልሰራ የምችለው። ስለ ሴቶች ደግሞ ሌሎች ይስሩ፣ ሴቶች ይስሩ። ያው ምንም ነገር እየተኖረበት ሲወራ ጥሩ ነው ብዬ ስለማመን ነው። አሁን ጥያቄው ልጠይቅሽ ነውኮ፣ አብሮሽ ያለው ወንድ ጥረት ያደርጋል ወይ?